እንግዲህ ከፊት ላይ ያስገባሁላችሁን ቪዲዮ አይታችኋል ማለት ነው። እየደወላችሁ ለምትጠይቁኝም በዚህ በቪዲዮ በኮሜንት ለምትንጫጩ መልስ ይሆናችኋል ብዬ ስላሰብኩኝ ነው። በዚህ ቪዲዮ ላይ እንግዲህ አብርሽንም ሩታንም በደንብ ያያችኋቸው ይመስለኛል። አላየንም ብላችሁ ባላየ መሸምጠጥ ካልፈልጋችሁ በስተቀር በተለይ አብርሽ ፍጥጥ ግጥጥ ብሎ በሕዝብ መካከል ቡታ ጅራ ላይ ሲመረቁ አሜን ኸይር እያለስ የነበረ ሰው ነው ማለት ነው። በደንብ አይታችሁታል። በጣም ብዙ ብዙ ቪዲዮዎች ናቸው እየተለቀቁ ያሉት። ነገር ግን ከሞላ በጥቂቱ እናንተ እንድትረዱት ያክል ነው። ሩታ ደግሞ የነበረችው ከመጋረጃ ጀርባ ሮዝ ቀሚስ ለብሳ ሮዝ ቀሚስ ለብሳ ተደብቃለች፣ ቁጭ ብላለች ማለት ነው። መጋረጃው ተገልጦ አጋጣሚ ሆኖ በቃ ግልጽ ነው ኮሜንት ላይ እንደውም ቪዲዮ ተጫነበት ከእጂ ፍንድት ነው ያልኩት። የተደበቀ ሰው አለ መጋረጃ ውስጥ ሩታን በደንብ ብታሳዩን ጥሩ ነበር። በቃ በጣም ብዙ ነገር። አሁን ላይ ግን ድራማ መሆኑን እያወቁ ፈታ ብለው እያዩ ያሉ አሉ። እኔ ግን ፈታ ብዬ እንዳላይ የሚያረገኝ ነገር ሩታን የሚያስረግጥ ነገር ስለሆነ ነው። ነፍሰ ጡር ሆና ስትዘቀዘቀ እያየሁኝ፣ ስትሰደብ የሆነ ነገር ሲያረጓት እያየሁኝ እንደ ሴትነት የሚሰማኝ ስሜት ስላለ ነው እንጂ ድራማ መሆኑ ጠፍቶኝ አይደለም። እኔ ቪዲዮ የምሰራው ጋር እሱ ማለት ነው እና በጣም ነው የሚገርመው። በጣም ዛሬም ወይኔ ሊለያዩ ነው እያላችሁ የምታለቃቀሱ አጠፉ ማለት ነው። በቃ ከዚህ በኋላ እኔ ስልኬ ላይ አትደውሉብኝ ደ ጸብ የለም ድራማ ነው ብዬ አንድ ሁለት የነግረያችኋለሁ። ድጋሚ በኢሞ በተለይ የደወላችሁ የምታስቸግሩኝ ካላችሁ ብሎክ በማድረግ እተባበራችኋለሁ። ምንም ማድረግ አልችልም። እኔ ስልክ ቁጥር ያስቀመጥኩት ለስራ እንጂ የሰው ቤት ለማሰለል አይደለም። እናቴ እኔ ስንት የራሴ የሚያስጨንቀኝ ኑሮና ህይወት አለኝ በድራማ የምጨነቅ ሰው አይደለሁም። ግን እኔ የምናደደው በቃ ሩታ ነፍሰ ጡር እስከሆነች ድረስ መከበር አለባት እንደ ሴትነቷ። የምትወልደው ምን አይነት ንጉስ ይሁን ምን ይሁን የምታውቁት ነገር እስከሌለ ድረስ ሴት ልጅ ነፍሰ ጡር ሆና እንደዚህ አትደረግም ነው የእኔ ክርክርና ጭቅጭቅ፣ እንጂ ያን ያክል በሰው ህይወት የምጨነቁኝ አለው። ምክንያቱም የራሴ ብዙ የሚያስጨንቁኝ ብዙ የጎደሉብኝ ነገሮች አሉ። ተግባባን። ስለዚህ አረረም መረረም ለማንኛውም፣ ዞሮ ዞሮ መዝጊያው ጭራሮ አለ ያገሬ ሰው እና በተቻላችሁ መጠን አትጨናነቁ። ራሳችሁ ራሳችሁ ኑሮ ኑሩ። አብርሽም እንግዲህ ይኸው ይመቸው፣ ይሄን ህዝብ እያንጫጫው ነው እያንጫጫ ነው። ግን እኔ አንጫጫት እምለው በቃ ይሄ የዝሙት የሚያስተምረው ነገር ቢቀሪቻ አሁን ሮቷ ምን ያህል ቢከፈላት እንደዚህ ራሷን ዝቅ አድርጋ ዝቅ ቅጥቅጥ አድርጋ ልትመጣ እንደቻለች ለእኔም ጥያቄ ነው የሚሆንብኝ። ለመናገር ስለመናገር ምንም ቢከፈለኝም፣ ስራ ማለት ራሴን በዚህ ልክ ዝቅ አድርጌ መገኘት አልፈልግም። ስለዚህ ሴቶች በመጀመሪያ ለራሳችሁ ክብርና ለራሳችሁ ጊዜ ሊኖራችሁ ይገባል። በተለይ በሰው ህይወት ላይ ገብቶ የሚሰራ ስራ እስከ ህይወት ፍጻሜ ድረስ ሊጠፋ የሚችል ነገር አለ። ብቂ ልና ወረቀት የያዘውን አይለቅ የሚባላልና ይሄ ቪዲዮ የያዘው ነገር ስለማይለቅ እናንተም ለምንድን ነው እንደዚህ የምታደርጉት ነው እንጂ፣ ሌላ የሆነ እንትን ኖሮኝ አይደለም እና ያን ያክል የሰው ህይወት አስጨንቆኝ አይደለም ማለት ነው። ስለዚህ አሁንም ያያችሁት ቪዲዮ ካላሳመናችሁ እንግዲህ ምንም ማድረግ አልችልም። እየመረራቸው ዋጡት። ሩታና አብርሽ ድራማ እየሰሩ መሆኑን ማንም አይጠፋውም። ግን ይሄ ነገር መቆም አለበት። በቃ እሷ ቢያንስ ወልዳ ልጇን እስከምታይ እስክትታቀፍ ድረስ እረፍት ሊሰጣት ይገባል ነው እንጂ ምንም አይነት ጸብ የለም። ጋይስ እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከማት አዲስ ነገር ካለ ዞሮ ዞሮ ብለን አይተን እንመለሳለን። ወዳችኋለሁ። መልካም ጊዜ፣ ቻው። ሩላሉን ይችላል በጣም ነው የምወደው። ግን ደግሞ ጀጅ መደረግ ባለበት ሰዓት ጀጅ ይደረጋሉ። ኦፍ ስለሆነ ሁሉም ይደረግ አለበት። ማንንም ይበን ጥሩ ነገር እየሰራ እነ መማር እርዳታ እንደዛ እየሰሩ ምናምን ይታቸው የለ እንዴ? አይደለም እሱ ማለት እኔ ምንድን ነው መላ አልከፍልም እኮ አላለም። የሆኑ 30 ምናምን ሰዎች፣ 20 ምናምን ሰዎች ያደረጉትን እነሱ ነው ያደረገው። ኦፍ ኮርስ ማንንም አይለቀውም፣ ህዝብም አይለቀውም። ይከፍላል እሱም እከፍላለሁ ብሏል። ግን ምንድን ነው ላይክ አይ ዶንት ኖ አልሰማሽም? እንደ አልከፍልም በህግ ይጠይቁኝ ብሎ። እሱንማ ያው ህዝብም እንትን አይለውም ለማ ሀላፊነት የገባሽ እና እንደዚህ ያረክሽውን ገፍ ያለሽ ግን አምስት ሚሊዮን ምን ይሄ አምሳ ሚሊዮን ምናምን ተወሰደ የተባለው ውስጥ የለበትም። ግን እሱ አድቨርታ አድርጎ ገብተው የተበሉ ልጆቹን ያው ሁሉም ምንትን ፈርዶበታል። መክፈሉ አይቀርም ግን ሌላ ነገር ምን አለ? እኛ ታውቃላችሁ፣ ልጅቷን ከዛ በፊት እናውቃታለን። የሆነ ብር ወስዳ ማለት ነው የእርዳታ ተስፍሽ፣ አውቃታል ተስፍሽ ቤት እንደውም በጣም ብዙ ነገር ተፈጥሮ ነበረ። ድሮም እናውቃታለን፣ ከድሮም ሌባ ነች እሷ። ግን ምንድነው እሷን በደንብ ያለ ማየት ማን እንደሆነች ያለ ማወቅ ነው እንጂ እኛ ለብዙ ሰዓት ቆጭለን ተከራክረክንበታል። ያኔ የእርዳታ ብር ስትሰርቅ ማለት ነው። እና አስታውሳለሁ ተስፈሽ ቤት እና አመሰግናለሁ። ለሌሎቻችሁ ቀጥሉ። እኔ ስራ ልገባ ስለሆነ ነው፣ አዳምጣችኋለሁ ከተች። እሺ ዳይመንድዬ፣ እናመሰግናለን። እኔ ማመሰግናለሁ። በመጨረሻው በኋላ ራሱ ዳይመንድዬ ወደ አንድ ላይ ስንመጣ ደስ ይላል። መቸተት ያለበት ሰው ሲቸት፣ አሁን ልጅቷ ድሮ እንደዚህ ሰርቃ እንደዚህ ይፋ ወጥቶ ሁሉም ሰው ሀሳቡ ገልጦ ምናምን ቢታወቅ አጀንዳ ብዙ ጊዜ አጀንዳ ቢደረግ፣ አሁን የሸወደችው ሰው አይተሸውድም ነበረ። ለዛ ነው ሁላችንም ለአንድ ሰው እኮ በቃ ከመሬት ተነስቶ ከፍ ሲል ደስ ይላል። ግን የደሃ ሰው እንደዚህ እያለቀሰ ብዙ ሰዎች አፈናቅለዋል፣ ብዙ ሰዎች ከትምህርት ቤት እንትኖቹ ወጥተዋል። እና ለዛ ነው ኔ ቆንጆ፣ እኛም ሀሳቡ ሁሉም እንዳለው ነው። ግን ዋናው ሀሳብ ምንድን ነው የሰዎቹ እንባ የሚያለቅስ ሰው የሰዎች በቃ ምንድን ነው አንድ ሰው ከፍ ለማለት አንድ ሰው ዝቅ ማለት የለበትም በማለት ነው። በጣም ደስ ይላል ሀሳባችሁ። ባይ ዘ ወይ እኔ ራስ ስራልኝ ወለታችሁ ወርዳለሁ። አመሰግናለሁ። ቴንክ ሁላችሁ ነው። አመሰግናለሁ። ማንም ሰው ምንም ስለሆነ ዝም አይባልም ለማለት ያክል ነው። አዎ መመለስ አለበት፣ ይመልሳል ከዛ ውጭ ባለው ደግሞ የበደላቸው ሰዎች የሉ ምናምን ለሚባለው በጀንባ አሉ። ስለዚህ ምን አደረግሽ ማርያም እየተው ነው ነው ሰላም ነው ማ እየተው ነው እርዳታ ላይ እየገባው እንትናን አይቶ ነው። ማን ነው ስሙን ይጠራል ሁሌ ምሳሌ የሚያደርገው ማለት ነው። መልእክተኛው እሱን አይቶ እንደሆነ እርዳታ ላይ የገባው ሁሌም ተደጋጋሚ ይናገራል።